ሴኒ እናት፣ ሁሉም ያልፋል። ከታገሱት ሁሉም ያልፋል። ጠጋ ቤስቲ ቆይ

ቆይ ስሚ ስሚ፣ ጆሮህን ተበሳ ብለሽ ቅጣት ነበረዋ። እዚህ ላይ ልበሳለሽ ብዬ ተደብቂ ስንት ሰዓት ቆይቼ እንዲመጥቼ እንዲይዥ እያልኩኝ ብል ምንድን ነው ለ መርፌው አንቺ ኮላም እንብርቱ ጋር እኮ ነው። ማርያምን ተበስቻለሁ በይ ችግር